ሰላም ውድና የተከበራቸው ውድ አበሻዊቱ ቤተሰብ ተመልካቾች፣ ሰላም እንደምን አላችሁ? እንደምን ቆያችሁ? ሰላማችሁ ይብዛልኝ። ዛሬም በአዲስ ቪዲዮ መጥቼላችኋለሁ። አብራችሁን እስከ መጨረሻ ተከታተሉኝ። እና ዛሬ እኔ መናገር የሚፈልገው በመጀመሪያ የአቤል ተብዩ ማለት ነው። አቤል ለምንድን ነው አንቴ አስታራቂ መስሌ ልጅቷን ጭራሽ እያባለካት እያጨማለቃት ነው ያለኸው? ማለት ነው። በመጀመሪያ ሴት ልጅ ወንድ ልጅ ላይ እጇን አታነሳም፣ ነውር ነው ለትዳሯ እንኳን ችግር ቢፈጠርም ያን ችግር ተነጋግረው መፍታት ነበረባቸው። በመጀመሪያ ደግሞ አብሬሽን አብሬሽ ልጅቷን ሄዶ በማግኘቱ ምንም ጥፋት የለበትም። ምክንያቱም እችም እንደዚህ እሳት ሆነ ያቺም እሳት ጎርሳ እቺም እሳት ጎርሳ ቢገናኙ ኑሮ በዚህ ጭሩታ አይነት ሁኔታ ሩታ ትግስት የላትም ማለት ነው። በዚህ አይነት ሁኔታዋ ላይ ቢገናኙ ጥሩ ጥፋ ጥሩ ነገር አይፈጠርም ማለት ነው። እስኪ ለእናንተም ጥያቄ ሆነባችሁ እንዶ አንዳንዶቻችሁ በደፈና ነው፣ እንደ ጭንቅላታችሁ እንድታስቡበት ነው የተሰጠ። ኦኬ ሄዶ ከሷ ጋር ፎቶ በመነሳቱም፣ ኦኬ ፎቶ ተነስተዋል የተሳስቋሉና ያቺ ሴት የተጎዳች ሰው ናት፣ አፈቀረች ሰው ነው። መጀመሪያ እሷን ማረጋጋት ነበረበት። በድብቅ እኮ በምስጢር እኮ አይደለም አደረገ፣ በአደባባይ እኮ ነው ያወጣት። በነገራችን ለወንድ ልጅ ህልህኛ ነው ማለት ነው። የትኛውም ነገር ለማድረግ ወደ ኋላ አይልም። እናንተ ስላስፈራራችሁ እየተጨቃጨቃችሁ ምትመጡ ሲሆን ሩታ በፊትም እንዳልነው ተይ ቤትሽ ይበጠበጣል ተይ ተረጋጊ ስንለት የነበረው ነገር ብሏል። አይ አትምጣ ጥሩ ነገር አይፈጠርም። ልጅቷ አትምጣ ብሏታል ግን እሷ እንዴት መጣ ነው ያደረገ ያደረገችው ትምጣ ነው ያለች እሷ ማለት ነው እንግዲህ በአደባባይ ላይ አሁን አብርሽ እዚህ ቦታ ላይ ምን አጠፋ ፎቶ አብሮ ማነሳት ነው ኦኬ የመጀመሪያ ፍቅረኛ ሆና ታጎታለች ለራሷ ብዙ ነገር ውስጥ እንደገባች ያ ሁሉ ፋይል እያወጣች እናንተም ሴት ልጆች ናችሁ በቃ ሴት ልጅ ያን ነገር አድርጓል ሄዶ ደግሞ ከእሷ ጋር በሰላም በፍቅር በሰላማዊ መንገድ ችግርን መፍታት ስለፈለገ ሄዶ ከእሷ ጋር ችግርን ለመፍታት ሄደ እንጂ ምን አደረገ ምን ሳደረገ ወይ አብሮ አብሮ አስተኛ አየናት? ወይስ ምን አደረገ? ያል ባለፈው ህይወት ላይ ገብታ ሩታ እሱንም እሱንም ደጋግማ በየጊዜው በቃ ጭቅጭቅ ነው የምትፈልገው፣ ዱላ ነው የምትፈልገው። ዱላ ላንቺ ሲገባሽ ደሱ ታጠጪዋለሽ እንዴ! ኧረ በእናታችሁ እንዴ! እናንተ ሴት ልጅ በቃ ካል ተቀጠቀጣችሁ እንዴ ባባ አይሆንላችሁማ፣ ክብር አይወድላችሁማ አይደለ? ስለዚህ አብሮሽ በዛሬው ነገር ላይ እኔ አጠፋ የሚለው ነገር የለም። ምን የሚያጠፋ ነገር የለም። ልጅቷን ማረጋጋት ነበረበት። እሳትና እሳት አንድ ላይ ቢገናኙ አስባችሁታል? ሌላ ነገር ውስጥ ይገባሉ። ችም ደግሞ እርጉዝ ናት። ስለዚህ አብርሽ ቀድሞ ያችኛውን ማረጋጋት አለባት። ሁለቱም ድንገት እንገናኝ ማለት የለበትም። ባለፈውም ህይወት ታሪካቸው ውስጥ ሰው፣ ማንኛውም ሰው ራሱ ያለፈው ታሪክ በጀርባ ይኖራል። ያንን ነገር አስተካክሎ እሷን ማረጋጋት ነበረበት። እንድት መጣም ልጅቷ እንድትገናኝም የፈለገችው ፍላጎቷ የሩታ ነበር አደለ ፍላጎቷ የሩታ እስከነበረ ድረስ የፍላጎቷን አሟላለሁ ብሎ ልጅቷ እንድትመጣ የፈለገችው ራሷ ናት። ባሏን ደግሞ በራሷ እጅ አሳልፋ አይሰጠችም። ራሷ ናት እንዴ! ወንድ ልጅ እስከመቼ ይሄ ጭቅጭቅ? እናቱ እኮ አይደለ አልወለደችም እኮ አገባችሁ እንጂ አልወለደችም እኮ እንዴ። እናንተ እንዴት ነው የምታስቡ? ትግስት ይኑራችሁ። እንዴ ነገር ኤፍዬ እኮ በጣም ይመቸኛል ይፋ እውነት ነው ብሏል። ስጀመር ትሂድ በመለማመጥ እስከ መቼ ድረስ ትኖራል ብሏል። እና ማሄድም ከፈለገች ጥርግ ትበል ትሂድ በቃ እንዴ እስከ መቼ መለማመጥ። አብሬሽ ምን አደረገ? ያችኛውን ለማረጋጋት ከሷ ጋር ቀደም ብሎ ሄዷል። ያን ነገር ደግሞ በማድረጉም ስህተት ናውዬ አላስብም። ለማንኛውም ሩታ ብትረጋጊ ጥሩ ነው። ራስሽም ባዶ ቦታ እየጎዳሽ ነው ያለሽው ወዲሽም ላይ ያለው ነገር እየጎዳሽ ምን ምን አረግልሻል? አሁን አንቺ እንደዚህ በመሆንሽ እንደዚህ በመፈጠሩ ጥሩ አይደለም ለማለት ፈልጌ ነው። እንግዲህ እሳት ነው የጫርሽበት ሩታ፣ በህይወትሽ ላይ፣ በትዳርሽ ላይ በገዛ እጅሽ ባይሆን ጥሩ ነበር። እንደዚህ ባይፈጠር እኔ ጥሩ ነው ባይነኝ ነኝ። ለዚህም ነው ተረጋጊ ተይ። አሁን እሱ መጥፎ ሲል ወንድ ጭቅጭቅ አይወድም። ይህንን እወቁ እንዴ አገባችሁ እንጂ አልወለደችሁ። ምን እንዳልኳችሁ ማለት ነው። እንደ ወለደ እናት አባትም አያደርገው ድርጊት ዛሬ እኮ በዚህ ሰዓት አይደለም የገዘ እናት አባትም ተቃጥቶ አይደለም እንኳን ትናንት የወጣ ህፃን እንኳን እንደዚ አይደረግም። እንደ ህፃን እኮ ነው የምታደርገው። ይሄ ደግሞ አቤል ተብዬው ዝም ብሎ የምትሽለጠለጠው እዛ በመሀል ቆመ ታስደበድበዋል ልጁ ማለት ነው። እሷ ያንተን ገዛ አይታ ትመተዋለች። እሱ ሴት ልጅ ስለሆነች አክብሯት እንጂ አንጠልጥሎ የዛ ገደል ማስገባት ይችላል። ግን አብረሽ ሙድ የጋባ ነው። ጎቦዝ ጀግናን ለማንኛውም በሌላ ቪዲዮ እስክንገናኝ ቸራ ቆየን። አብራችሁን ስለቆያችሁ ስለተከታተላችሁን እጅግ አድርጊ አመሰግናለሁ። ደና ሁኑ። ሀሳብ አስተያየት ካለባችሁ ኮሜንት ስራ አስቀምጡልኝ። ምንም አብሮሽ ስህተት የለውም። እንግዲህ ሩ ተቻዩ አሁን ትዳርሽ በጣበጥሽ በእጅሽ በገዛ እጅሽ ማለት ነው። እና ሄዶ ነጻነትን ቅድሚያ ማግኘቱ ስህተት ነው ብዬ አላስብም። ማረጋጋት ስላለበት ሄዶ አግኝቷታል። ምንም ከእሷ ጋር እንትን ያለው ነገር በፍቅር ችግር መፍታት ስላለበት ለሴት ልጅ ክብር ስላለው ነው ያናደረገው።